የብሔሮች ብሔረሰቦችና ሕዝቦች በዓል ለክልሎች የመሰረተ ልማት እድገት አስተዋጽኦ ሆኖ እየተወጣ ነው አሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ተስፋውን ጎበዛይ። ሚኒስትር ዴታው ይህን ያሉት በማዕከላዊ ኢትዮጵያ ክልል ሀያኛው የብሔር ብሄረሰቦችና ሕዝቦች በዓል አከባበር የተደረጉ ዝግጅቶችን ከተመለከቱ በኋላ ነው። በእስካሁን ድረስ ለ19ኛ ጊዜ ተካሂዷል። ይህ በዓል በ19 ጊዜም በተካሄደባቸው ቦታዎች አንዱ ትልቁ ፋይዳው ህብረ ብሔራዊነትንና አንድ የፖለቲካና የኢኮኖሚ ማህበረሰብ ግንባታ ሂደታችንን ማረጋገጥ ነው፣ ማሳየት ነው። በዛ ውስጥ የሚደረጉ የማህበረሰብ እንቅስቃሴዎች የብሔር ብሔረሰቦች ባህል፣ አለባበስ፣ ጭፈራ፣ አመጋገብ የሚቀርቡት በሙሉ የኢትዮጵያን ህብር እና የኢትዮጵያን አንድነት የሚያሳዩ ናቸው። ከዚህ ፖለቲካዊ ፋይዳው በተጨማሪ እና እንደውም ባልተናነሰ መልኩ ደግሞ ለመሰረተ ልማት ማደግም ከፍተኛ አስተዋጽኦ እያደረገ ነው ያለው። በርካታ ክልሎች የብሔር ብሔረሰብ በዓልን ለማክበር በልዩ ሁኔታ ተነሳስተው ስቴዲየሞችን ገንብተዋል፣ መንገዶችን አስተካክለዋል፣ ሆቴል ግንባታዎችን ብዙ ኢንቨስት አድርገዋል። ይሄ እስካሁን ድረስ በ19ኙም የብሔር ብሔረሰቦች የተከበሩባቸው ከተሞች የታየ እውነታ ነው። ይህንን እውነታ ወደ ማዕከላዊ ኢትዮጵያ ስናመጣው ደግሞ በላቀ ሁኔታ አይተነዋል። የመሰረተ ልማት፣ የመንገዶች፣ የመሳሰሉትም በከፍተኛ ሁኔታ የተሰራ ነው ያለው አጠቃላይ ከ12 ኪሎ ሜትር በላይ በማለቅ ላይ ያለ እንዲሁም ደግሞ ከ35 ኪሎ ሜትር በላይ በእቅድ ላይ ያለ የኮሪደር ልማት አካል የሆነውን ዋናውን መንገድ ተከትለን ያየ ነው። እጅግ በጣም አበረታች ነው። የሆሳና ከተማ የኮሪደር ልማትን እንደ አራያነት የምንወስደው ለሌሎችም ክልሎች በአጭር ጊዜ መድረስ እንደሚቻል የሚያሳይ ነው። እንደምታውቁት ያው በሀገራችን በርካታ ከተሞች ከሰባ በላይ በሚሆኑ ከተሞች የኮሪደር ልማቶች እየተሰሩ ነው ያሉት። ከእነዛ ውስጥ ደግሞ አንዱ እንደ ማሳያ የሆሳና ከተማ በፍጥነት በህዝብ ባለቤትነት እና ከሀገር ውስጥ ያለ ብቻ ሳይሆን በዲያስፖራ ማህበረሰቡም በከፍተኛ ሁኔታ በባለቤትነት ስሜት እያገዘው እየተሰራ ያለ ስራ ነው። ሆሳና ከተማ ሀያኛውን የብሔሮች ብሔረሰቦችና ህዝቦች በዓል እንድታስተናግድ ከተመረጠች በኋላ የተለያዩ የመሰረተ ልማት ግንባታ ስራዎችን የማፋጠን ስራው ትኩረት ተሰጥቶ ተሰርቶበታል። ከኮሪደር ልማቱ ባለፈ በከተማ አስተዳደሩና በፌዴራል መንግስቱ በጥቅሉ የ38 ኪሎ ሜትር የአስፋልት መንገድ እየተገነባ እንደሚገኝም ተነስቷል። የበዓል ማክበሪያ ስፍራዎች ስታዲየም በሁለት ወር ጊዜ ውስጥ ነው የተጠናቀቀው። በዓሉን በደማቅ ሁኔታ ማክበር በሚቻል አግባብ ተጠናቋል። ሌላኛው የስብሰባ አዳራሽ ነው። የስብሰባ አዳራሹም እንደዚሁ ከ1500 ሰው በላይ ሊይዝ የሚችል ደረጃውን የጠበቀ በክልሉ መንግስት የተሰራው ቤተ መንግስትና የመሰብሰቢያ አዳራሾችም ተጠናቋል። በዋነኛው የልኡኳን ቡድን የራት ምሽት የሚደረግበት የአዲ ነፈራ ቦታ ደግሞ እጅግ በደመቀ ሁኔታ አምፊ ቲያትሮችን ጨምሮ አዲ ነፈራ ከነስያሜው የአድያ አንድ ጥሩ አርሶ አደር የሚኖር አኗኗር በሚገልጽ አይነት ቀደም ሲልም የአዲያ ብሔር ዘመን መለወጫ ያውደ የሚከበርበት ቦታ ነው። አሁን ደግሞ የኢትዮጵያ ብሔር ብሔረሰቦች በዓልን ማክበር በሚቻል ሁኔታ ተጨማሪ ዲዛይኖች ተጨምሮ ስራው ተጠናቆ የጽዳት ስራ ብቻ ያለበት ደረጃ ነው ያለው። በጥቅሉ የከተማችን ህዝቦች የብሔር ብሔረሰቦችን በዓል ለመቀበል ዝግጅት እያደረጉ ነው። ወጣቶች ተደራጅተው እንግዶች ለመቀበል ዝግጅት አድርገዋል። በሌላ መልኩ ደግሞ ሆቴሎቻችን ቀደም ሲል ከነበሩት ውጪ በስራ ላይ የነበሩ ግን ያልተጠናቀቁ ሆቴሎች ጭምር በአገር ውስጥና በውጭ ሀገር የሚኖሩ ጭምር ወደዚሁ አካባቢ እንዲከቱ ተደርገው ቀንና ሌሊት እየተሰሩ ከተማዋ የምታስተናግደውን እንግዶች በሙሉ ማስተናገድ በሚቻል ልክ በቂ ሆቴል ዝግጅት ተደርጓል። የባህል ልኡካን ቡድኖች በዋቸሞ ዩኒቨርሲቲ ከ1500 ከ1600 በላይ የልኡካን ቡድኖች ማረፊያ፣ ነገ ጠዋት እንኳን እንግዶች የሚገቡ ቢሆን መቀበል በምንችል ደረጃ ዝግጅት አድርገን ያለ ነው። በጥቅሉ የሆሳና ከተማና አካባቢዋ የእንግዶችን መምጣት እየተጠባበቀች ነው።